እንደ ሀገር ከ2014 ዓ.ም ጀምሮ በፌድሪ ጠቅላይ ሚኒስትር ዶክተር አቢይ አህመድ ኢኒሽቲቭ የተጀመረው ኢትዮጵያ ታምርት ንቅናቄ ዘንድሮ በክልሉ ለሶስተኛ ዙር እየተካሄደ ይገኛል። የፓናል ውይይቱን የመሩት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋገሾ በዚህ ዕለት እንደ ገለጹት የማኑፋክቸሪንግ ዘርፉን በማሳደግ ከውጭ የሚገባውን ምርት በሀገር ውስጥ ምርት ለመተካት የተጀመረውን ስራ አጠናክሮ መቀጠል ይገባል ብለዋል። ትልቅ ኢኮኖሚ ዘርፍን የኢኮኖሚ መዋቅራዊ ሽግግር ለማድረግ በሚደረገው ጥረት ውስጥ አጋዥ የሆነውን ዘርፍ በተለያየ ደረጃ በመደገፍ ከዚህ ዘርፍ ልናገኝ የሚገባውን አቅም ማሳደግ ያስፈልጋል። የአግሮ ፕሮሴሲንግ ኢንዱስትሪ እንዲስፋፋ የሚያስችሉ እንደ መሰረተ ልማት ያሉትን የማጠናከር ስራ መስራት እንደሚገባም ነው ያነሱት። ይሄ ዘርፍ ማሳደግ ሰፊውን ወጣቱን በተለይ የስራ እድል ያላገኘውን ኃይል ስራ እንዲያገኝ የሚያደርግበት በቤተሰብ ደረጃም ቢሆን በማብራት ደረጃም የተደራጁ አካላት በጋራ ወደ ምርት ሂደት በመግባት የራሳቸውን የቤተሰብ ገቢ በማሳደግ ለክልላዊ ኢኮኖሚ ብሎም ደግሞ ለሀገራዊ ኢኮኖሚ አስተዋጽኦ የሚያበረክቱበት ዘርፍ በመሆኑ የኢንዱስትሪ ሽግግሩን ሊያፋጥን የሚችሉ ስራዎችን ቆጥረን በመያዝ መስራት ይጠበቅበናል። ለመንግስት በእኛ ደረጃ ሊወሰድ የሚገባው አንደኛ ለእነዚህ አምራች ዘርፎች ምቹ መደላድል መፍጠር አለብን፣ ኢነብሊንግ ኤንቫይሮንመንት፣ የማምረቻ ቦታን የኢንዳስትሪ ቦታን ማዘጋጀት፣ መሰረተ ልማቶቹን ማሟላት፣ ውሃን፣ መብራትን፣ መንገድን ማመቻቸት አልፎም ወደ ኢንዱስትሪ ወይም ወደ ማኑፋክቸሪንግ ሂደት ውስጥ በሚገቡበት ሰዓት ትልቅ ሰፊ የሆነ የፋይናንስ ይፈልጋል። የፋይናንስ አቅርቦቱን የብድር ፋይናንስን ከሌዚ ፋይናንስም ይሁን ከልማት ባንክ በኩል ማሳለጥ በተለይ ከጥቃቅንና አነስተኛ እና ከወጣቶች ስራ እድል ፈጠራ ጋር ተያይዞ ደግሞ በሚፈጠሩ አነስተኛ ማኑፋክቸሪንግ ዘርፎች ላይ ክልል፣ ዞን፣ ወረዳ፣ ከተማ አስተዳደር አቅም በፈቀደው መጠን ለዚህ አገልግሎት ለዚህ ድጋፍ ሊሰጥ የሚችል በጀት በቋሚነት መመደብ የግድ ያስፈልጋል። የክልሉ ኢንዱስትሪና ኢኖቬሽን ቢሮ ኃላፊ አቶ ጊዛው ጋግያብ በበኩላቸው ንቅናቄው ከተጀመረ ወዲህ የተለያዩ ኢንዱስትሪዎች ችግራቸው ተፈቶ ወደ ስራ መግባታቸውን አንስተዋል። ንቅናቄው ከተጀመረ በኋላ እንደ ክልላችን ሰባት ኢንዱስትሪዎች ችግራቸው ተፈቶ ወደ ስራ እንዲገቡ የተደረገበት አግባብ ከ84 ሚሊዮን ብር በላይ የክልሉ መንግስት በኤሲዲጂ በጀት መድቦ የማምረቻ ሼዶችን በሁሉም ክልሎች ከዚህም በፊት ተገንብቶ የቆሙትንም አዳዲሶችንም ገንብቶ ወደ ስራ እንዲገቡ የሚያደርግበት መንገድ ሲታይ የኢትዮጵያ ታምርት ንቅናቄ ውጤት መሆኑን መውሰድ ይቻላል ከተለያዩ ባንኮች ጋር በመተባበር የብድር ስርጭት ተደርጎ ኢንዱስትሪዎች ተነቃቅቶ እየሰሩ ይገኛሉም ብለዋል በደቡብ ካፒታል እና በኢትዮጵያ ልማት ባንክ በኩል ባለፉት ሶስት ተከታታይ ዓመታት ከ291.7 ሚሊዮን ብር በላይ ብድር በማግኘት 343 ኢንዱስትሪዎች ባለፉት አራት ዓመታት በክልላችን ለማቋቋም ተችሏል። አዲስ ክልል ሆነ ስለወጣ አራት መቶ ሶስት ነው የነበረው አሁን ሰባት መቶ ሰባ አራት ደርሷል። ስለዚህ ባለፉት ሶስት አመታት ውስጥ ያደረግናቸው እንቅስቃሴዎች ከፍተኛ ውጤት አምጥቷል ብሎ መውሰድ ይቻላል። አሁን የተካሄደ ባለው ሶስተኛ ዙር ኢትዮጵያ ታምርት ንቅናቄ ላይም ከ ሀምሳ በላይ አምራቾች እየተሳተፉ ይገኛሉ ብለዋል። በዘንድሮ የኢትዮጵያ ታምርት ንቅናቄ ቅድም የጎበኛችሁት ላይ ከ ሀምሳ በላይ አምራች ኢንዱስትሪያሊስቶች ምርታቸውን አገልግሎታቸውን ለእይታ ለማብቃት ለማብቃት የመከሩ ሲሆን በዚሁ ዓመት ከሶስት ኢንዱስትሪያሊስቶች በላይ በህንድ ሀገር ልምድ ወስዷል አምጥቶም ተጎረ ያደረጉ የሚገኙበት ሁኔታ አለ የፓናል ውይይቱ ተሳታፊዎች ላነሱት ጥያቄዎች ምላሽና ማብራሪያ የተሰጠ ሲሆን ለኢንዱስትሪያሊስቶችና በፈጠራ ስራ ተወዳድረው ላሸነፉት የገንዘብና የምስክር ወረቀት ሽልማት ተበርክቶላቸዋል